የወይዘሮ ባዩሽ እና የእርግብ ሴራ ከሸፈ። እርግብም ያንን ለምን በማሰብ ጭንቀት ውስጥ ገብታ ነበረ። በጣም ሀሳብ ውስጥ በመግባት አንን አንቃ ያዘቻት። ከዛሬ ጀምረሽ አኔ የሜላት ልጅ ነኝ ብለሽ ስታወሪ ከሰማዎች ስጠለጌ ነው የምገልሽ እያለቻት አኔን አንቃ ይዛት ነበር። ወይዘሮ ባዩሽም ደግሞ ደፋ ቀና እያለች ነው። ምክንያቱም ያንን ምርመራ ውጤት ለማስቀየር ሴራ እያሴራች ነበር። ነገር ግን ያን አባት ምንም ሳይነግራቸው በመምጣቱ ግን የወይዘሮ ባዩሽ ሴራ ከሽፏል ማለት ነው። ቀድሞ አባቷ ልጄ እያላት ነበር ማለት ነው። ያው አይተናል፣ ልጄ ብሎ ተቀብሏታል። አናም በጣም ደስ በሚል አባቷን ተቀብላለች። ያው ሰላምም ደግሞ እና አሴል ራሱ እህታችን አንቺ ነሽ እያሏት እያበረታቷት ነበረ። ነገር ግን ወይዘሮ የዘሩም መሀሌት ግን የባዩሽን ወሬ እየሰማች ሃኒን የሚያስከፋ ነገር እያነገረች እያወራቻት ነበር። አንቺ ሰራተኛ ነሽ ስራሽ ምን እንደሆነ ይወቂ፣ ቤቴን አትበጥብጪ ብላ ሃኒን ደጋግማ የማይሆን ቃላቶችን እያወራቻት ነበር። ሃኒም ግን እውነት ስላላት ሁሉንም ለፈጣሪ ትታ እናቷም ስለሆነች ውስጣ ስላወቀ ሰው ወደ ይመስሎ ሰውን ይጎዳል። ሁሉም ሰው ስለቀረባችሁ ሰው ነው ብላችሁ አትመኑ። ወይዘሮ ባዮሽ ግን ለሜላት ያላት እና ወይዘሮ ሜላትም ደግሞ ለባዮሽ ያላት ቅርበት ሁላችንም እናውቃለን። ወይዘሮ ሜላት ግን ባዮሽን በጣም ስለምትወዳት እና እንደ እህቷ ስለምታያት ሁሉ ምስጥሮቿን ትነግራታለች። ወይዘሮ ባዮሽ ግን ወዳጅ መስላ ለእሷ የማይሆን ነገር ለራሷ የራሷን ሀብት ለመውሰድ ብዙ ነገር እያደረገች ነው ያለችው። መቼም ግን አይሳካላትም ማለት ነው እና እጅ እርግብ በቃ አለ አልቅ እርግብ አልተቻለችም ማለት ነው። ውሸቷ እና መስመሰሏ እንደቀጠለ ነው። እርግብም በድጋሚ መጣች በዚህ ሰዓት ስልክ አይከብድም ሰላምዬ፣ አለቻት ሰላምን በጣም ኮስቶር ብላ። በዚህ ሰዓት ምን ተገኘ አለቻት። አባታችን መጥቶ ከሱ ጋር ጊዜ ማሳለፍ ሲገባን እዚህ ለምን ተደበቅሽ ብዬ ነው አለቻት ፈጠጥ ፈጠጥ ብላ ማለት። ተደብቄ እንኳን አልነበረን ግም ደግሞ ማዬና አባዬ ለብቻቸው ጊዜ ማሳለፍ ይፈልጋሉ እንተዋቸው ብዬ ነው። እኔ ምልሽ ሰላምዬ፣ ምን ነው ስለና ለወራሽ ነበረ እርግብ፣ ግን በሰላም ነው? ሰሞኑን በተደጋጋሚ ስለ አና እያወራሽ ነው። በሰላም ነው ስትል፣ አረ እኔ ምንም አልሆንኩም። እኔ እንጃ ብቻ ሁኔታሽ በጣም ግራ እያጋባኝ ነው። ግን ምንድን ነው? ስለ አና ልጠይቅኝ የነበረው፣ አና ደምንሰጣሽ ነበር? አዎ አለቻት? ይሄንም አታውቅም ነበር? ይሄንም ማወቅ እርግጠኛ የሌለው ትላለች። ታዲያ ዛሬ ለምን ጠየቅሽኝ? አባታችን መጥቶ ደም የሰጠው ቴኒ ስለመሰልኩኝ አና አመሰግናሉ አለኝ። ሁ እንደዛ ያሌ ስነግረን እየሳቀን ነበር። ለመሆኑ እንዴት ነበር የሰጠችሽ? አዎ ትንሽ አሞኝ ስለነበር እዛ አኒ ሰጠችኝ አለቻት። አዎ አኒ አኒና ሰላም ታማሞች መሆናቸው ራሶ በዛ ማረጋገጥ ይቻላል። ደማቸው አንድ ነው። ደግሞ ደም መስጠት ይህን አይል ከባድ ነው እንዴ? አልቻው ደም መስጠት ማለት እኮ በጣም ትልቅ ነገር ነው። እሷ ግን በቅናት የተነሳ ሀኒ ስለሆነች የሰጠቻት በጣም ተናዳበን። እንዴት ምን ታካብጃለች? አልቻ ስለሰላም ሰላምም ነቅታበታለች። እና ምንድን ነው ስትል የኔ ደም በቀላል የሚገኝ ደማ አደለም። አጋጣሚ ሆኖ ይሆን? ወይም ደግሞ አና እንዳለችው እህቷ ወኜ ይሆን? ብቻ ላቅም ደማችን ተመሳሳይ ነው። በትንሹም ቢሆን አኒ እህትሽ ነኝ ስትለኝ ያማንኳት ይሄ ነው አለች። ከዛም ተገረመች። የደማችን መመሳሰሉ እንኳን አጋጣሚ ነው እንዴት እርግጠኛ ወሻ? አለች ሰላምም እንዲህ ምን አይነት ጥያቄ ነው ያለች። እርግጠኛ ነሽ እኮ ነው ዋና እህቴ እንዳልሆነች እየነገርሽኝ ያለሹ? በጣም እርግጠኛ ነኝ አለች። እውነታው መውጣቱ አይቀርም። ለጊዜ ልትዋሽ ትችላለች ማለት ነው። ውሸት ብሮ ጥም መቼም እውነትን አይቀድምም። እርግብ እና ባዩሽ ተመሳሳይ ያው፣ አሰልጥና ነው የላከቻት ማለት ነው። እርግ፣ ወይዘሮ ባዩሽ አሰልጥና ነው የላከቻት እርግብን ብጥጥ ብላ ያልሆነ ነገር ታወራለች ማለት ነው። ስትርበተበት ራሱ ተነቅቶባታል። አባታቸውም ሀኒም ምናሴም ራሱ ነቅቶባታል። እህቴ ሀኒ ናት እያሌ ነበረ ያው አባታቸውም ደግሞ ሀኒ ናት ደማችን ደምስሬ ራሱ አውቀዋል እያሌ ነበረ እኮ። እንዴት እርግጠኛዎች? ሻሴ ስለውንኩ ነው። አጋጣሚ ሆኖ የታሪክ መመሳሰል ሊሆን ይችላል ሊሆን ይችላል እንጂ አንቺ እህቴም ላቶኝ ትችያለሽ ስትላት፣ አሁንም ደነገጠች። በፍጹም የአንድ ሰው ታሪክ በፍጹም ልትመሳሰል አይችልም ብላ መለሰችላት። እውነት ያለው ወይ አንቺ ጋር ወይ አና ልብ ውስጥ ነው። እኔ ስለ ደከማ ሻወር ልውሰድ ብላ ሰላም ጥላት ሄደች። እና እርግብም ግራ ተጋባች። በቃ መላ ጠፋት። አባታቸውም ስለመጣ ያው ነገሩ እንደከሸፋ ገባት። ወይዘሮ ባዩሽ ግን አልሰማችም። ወይዘሮ ማሌት እንዴት እንደዚህ ሊሆን ይችላል? እንዴት ሳነግረኝ መጣ እያለች አባታቸው ላይ እየጮኸች ነበረ። እርግብም እንደዛ ያው ያላሰበችው ነገር ገጠማት። የሌባ አይን ያስታውቃል። ምላሷን እንትን ከንፈሯን እየበላች በቃ ግራ ተጋባች። ዓይኗም ያስታውቃል እንደፈራች። ምናሴ መጣ። አሁንም ስራ ላይ አሁን እኮ እህታችን ልትወኝ ነው። አንተ የማመንከን ማለት ነው። እኔ እንጂ ተዋሻለሽ ብዬ አስቤ አላቅም። ትናንትናም እንደዛ ያልኩሽ ተሳስቼ ነው አላት ምናሴ። ማለት ነው ለሀኒ፣ ስለአመንከኝ አመሰግናለሁ ስትል ሀና። ትናንትና ላስቀየምኩሽ በጣም ይቅርታ ምናሴ። የትናንትና እኮ ትናንት አለፈ፣ በቃ እርሳው። መርሳት የሚባል ነገር የለም በቃ አንቺ ያዝነሽብኝ ማየት አልፈልግም። ስለተረዳኸኝ በጣም አመሰግናለሁ። አባታችን እንዴት አየሽ አለ ስቆ። በጣም ደስ የሚል አባት ነው ያላችሁ። ብታይ ሲያቅፈኝ እንዴት ሰላም እንደ ሲያቅፈኝ በጣም ደስ ብሎ ነበር አለች። አባቷ ስለሆነ እኮ ነው። ትላንት ስለአንቺ ስናወራ ነበረ። አሴት መስለሽው ነበረ፣ እናነኝ እኮ አለች። የኔ ምኞት ነበረ፣ ምን አለያና እህቴ በሆነች እያልኩ ነበረ ባለ ፈው እኔ አሴት ነኝ። በጣም ደስ ብሎ ምን ያሴ ይህን ጋንቴ በመስማቴ በጣም ነው ደስ ያለኛለች። ደስታዋን ገለጸችለት። እሱም ያው እህቴ ስላውንሽ በጣም ደስ ብሎኛል አላት። እኔ መኝታ ቤት ገብታ የራሷ ፎቶ እየፈለገች አሁንም መጣች፣ ባትቺ እርግብ መጣች ማለት ነው። ከኋላዋ ቀስ እያለች መጣች፣ እየተከታተለቻት ነበረ ማለት ነው። ሀኒ የት ገባች እያለች አባቱ ጋም ስታወራ ሀኒን ተደብቃ እያየች ነበረ። ነገሩን እንዳላወቀ ሰው መስላ ደስ ብላ መጣችባት። እኔ እየፈለገች ያለችው የራሷ ፎቶ ነው እንጂ ልትሰርቅ አደለም። አንቺ ልጅ ይህ ሌብነት አለቀቀሽ ማለት ነው አለቻት። አኒም አማትሯ፣ ምን ያስደነግጥሻል? አንቺ ኮነሽ ኮቴ የለሽም ኮቴ ለሽም እንዴ? ስትላት ለሌባ ኮቴ ማሳወቅ እንደሚያመልጥ ለማን እኔ እየሰረኩኝ አይደለም። እኔ ምልሽ አና ይህ አይል ሞኛ አድርገሽ ድርገሽ ነው እንደምታስቢኝ እንዴ? ስትላት ካልተሳሳትኩኝ ይሄ ፎቶና ይሄ መስቀል ነበር አድለ ስፈልግ የነበረው አሁ ብላውንባ መጣ እና ስታስቢ ታሪክ የሚሄድን ቦታ የምጥል ሰሆኑ እንደሚመስልሽ አለች፣ ፍጥጥ ብላ ማለት ነው። እሷ ናት እንደው፣ ሌባ ሀኒ እኮ ሌባ አይደለችም። የእሷ ታሪክ ሳርቃ ያው፣ በአጋጣሚ ሀኒም ይሄ ነገር ይፈጠራል ብላ በፍጹም አላመነችም ነበር። ማለት አላሰበችበትም ነበረ። እንደ አጋጣሚ በሚዲያ ሲያሳውቁ የእሷ ፎቶ እና የእሷ መስቀል መሆኑን አዩ እና ሀኒም ግራ ተጋባች። የምትጨብጠው ሁሉ ነገር ጠፋባት። ይሄ ፎቶ ይሄ ታሪክ የኔ ነው ስትልም ወይዘሮ ማህሌት ግን አልቀበልም በማለት ያው ሀኒ ጭንቀት ውስጥ ገብታ ነበረ። ተመስገን አሁንም ያው ውጤቱ እየተጠበቀ ነው የሚገኘው። ወይዘሮ ባዩሽ በውጤቱን ለማሰረቅ ያው ታስቀይራለች እያልን ስጋት ገብቶን ነበር። አሁን ላይ ግን የሀኒ ትክክለኛ አባት አባት ስለመጣ ያው እሱ ነገሮቹን ያስተካክላል። ዶክተሩም ለማስቀየር እየሞከረች ነበረ። ነገር ግን ዶክተሩም ደግሞ ከሀኒ ጋር ይተዋወቃል። አኒ ከዚህ በፊት ለሰላም ደሟን ሰጥታት ነበረ። አኒ ትልቅ ባለ ውለታቸው ናት ቤተሰቦቿ መሆኑን መሆኗን ሳታቅ በፊት ራሱ ሀኒም በመልካምነቷ ለሰላም ደሟን ሰታ ነበር። ደማቸው ተመሳሳይ ነው። እዛም ታውቋል ማለት ነው። እህቷ እንደሆነች ሰላም ተቀብላለች። ምናሴም ያው እህቴናት እያለ ነበረ። ወይዘሮ ባዩሽ ግን የማይሆን ነገር ስለምታወራ ወይዘሮ ማሌት እንዳትቀበል ያደረገችው እሷ ናት። አሁንም ደግሞ መጨረሻው ውጤቱን እየጠበቅ ነው። ውጤት ሲመጣ ማንነቷ ይታወቃል። ነት ይሄ የአሴት የእርግብ ሴራ ይከሽፋል ማለት ነው። የታሪኮ የኔ ነው፣ የኔ ነው ያነ ታሪክ ነው ስትል ታይዋክሽ። የአንቺ ባለ ታሪክ ነው እንዴ? ምኖ መስረቅሽን አታምኝም እንዴ? ሳሰርቅ እንዴት ነው የምታምኝ? አመሽ አላመሽ፣ ልብሽ ሌባ መሆኑን ጠንቅቆ ያውቃል አለች። አጣኒም ትሰምኛለሽ? አለች ከዚህ በኋላ ታሪክን የግልሽ ለማድረግ ከሞከርሻ አንቄ ነው እምገልሽ ብላ አሁንም ድጋሜ አንቃ ያዘቻት። በዚህ የሚሸበር ነው እንደሚመስልሽ? እኔ እርግብ ግን እንዴት ማሸበር እንዳለብኝ ማወቅ አለብሽ። ከምታወሪ ለምን አትሞክሪኝም? ሊቀቀኝ ባክሽ ብላ፣ ጀግና አይፎክርም። ጀግንነት በልብ ነው እያልሽኝ ነው? ጀግና ልብ ብቻ ሳይሆንም እውነትም አለው አለቻት። ስለዚህ መረጃዎች በሙሉ እጄ ላይ ነው ያሉት ይሄ ደግሞ ጀግንነት ያደርገኛል አለቻት። ታሪኮችን እና ማንነት ልትሰርቅ ትች ያለሽ፣ ግን መቼም እውነትን መስረቃት ትች አለቻት። ግን እሱን ደግሞ በምርመራ አረጋግጥሻሉ አረጋግጠልሻለሁ ስትል ደንግጣ አኔ ገፍተር አርጋት ጥላት ወጣች። ያችም ወይኔ እያለች ነበረ እናም አን። ሰላም እና ምናሴም ደግሞ እዚህ እያወሩ ነበረ። እማዬ እና አባዬ በጣም እየተጨቃጨቁ ነበረ እያሉ ነበር፣ እና ሀኒ ሰማች። እሺ ያው ሀኒ ሰምታለች። ሀኒ ሳሰማ አይቀርም። እርግብን ግን አላቅም እያሌ ነበረ። አባዬን ስታይ እናቴ በጣም ትቀየራለች እያለች ነበር። ሰላም ምናሴም ደግሞ አባዬ ነው ጥፋት ያጠፋ እያሌ ነበረ። ያው እንሷ ግን የአባቷ ችግር ሳይሆን የወይዘሮ ባዩሽ ወሬ ነው የሞላት የእሷ ወሬ ስለምትቀበል ነው እንጂ አባቷ ትክክለኛ ሰው ነው እውነተኛ እና ውድ ተመልካቾቻችን ለነበረን ቆይታ አመሰግናለሁ ቪዲዮውን ሼር ሰብስክራይብ እያደረጋችሁ ቤተሰብ አድርጎኝ በሌላ ቀጣይ ቪዲዮ እስከምንመጣ ሰላማችሁ ይብዛልኝ